የዮዲት ክፋት በመጨረሻም ወንደ ተሰምቷል። እናቱ ላይ ስሰራበት የነበረው ግፍ አጢአት በመጨረሻም ተጋልጣለች። ሰላም ሰላም፣ ቤተሰቦች እንዴት ናቸውልኝ? እና ያለው ፈጣሪ የተመሰገነም በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። የእናት ግፍ ክፍል ዘጠኝ ን ይዤላችሁ መጥቻለሁ። ክፍል ዘጠኝ ላይ እንግዲህ ወንደሰ ዮዲት እናቱ ላይ ስሰራበት የነበረውን እስከዛሬ ስታሰቃያት የነበረውን ምግብ ሳሰጣት በረሃብ ስትገላት እንደነበረ ብዙ መከራዎችን አንቃ ስታስፈራላት ልትገላት ስትል ማርታዬ ስትደርስላት እንደነበረ ሁሉንም ስቃይዋን ሰምተዋል ማለት ነው። ወንደሰ እንግዲህ አሁን በጣም ተናደዋል። ዮዲትን በጣም ያፈቅራ ስለነበረ ምንም ነገር እየታየው አልነበረም። ከዚህ በፊት ከእናቱ ጋር በጣም በብዙ ጊዜ በዮዲት ምክንያት ተጣልተዋል። የወዲት እያስመሰለች እሷ አጠገብ ስትሆን እሱ ከቤት ሲወጣ እናቱን እያሰቃየችበት ነበረና ወንደሰ በመጨረሻም እውነቱ ገብቶት እውነቱን አውቋል ማለት ነው። እውነቱን እንዲያውቅ ደግሞ አይኑን የገለጠችለት ማርታ የቤት ሰራተኛቸው ናት ማለት ነው። እናትዮ እንግዲህ ልጄ እንዳይከፋብኝ፣ አንድ ልጄ ደስታውን ላሳጣው አልፈልግም ብሎ እንግዲህ የወዲትን ስቃዩን ችሎ ኖሮ ነበር። እስካሁን ድረስ እስካሁን ድረስም እውነቱን አልተናገሩም ነበረ። ወንደ ሰውን ደግሞ እውነቱን ሊረዳ አልቻለም ነበረ። በማያቸው ነገሮች ምንም አይኑ በፍቅር ስለተደፈነ ስለተጨፈነ ምንም ነገር ሊያይ አልቻለም ነበረና እና ማርቴ እንግዲህ በመጨረሻ እውነቱን አጋልጣ ወንደ ሰውን ከዮዲት ጋር ሊፋታ ይፈልጋል። ከዚህ በኋላ ተፋትቼ ከቤቱ ማንቅሬስ ከማሰጣች ድረስ ቤቴ እንድትመጪ አልፈልግም፣ አይንሽ ማየት አልፈልግም ብሎ ከቤት ቢያባራትም የወዲት እናት እንግዲህ እኔ ጀግና ነኝ፣ እኔ በህይወቴ እስካለሁ ድረስ ማንም አሸንፎኝ ተሸንፈ አላውቅም። ስለዚህ ልጆችንም ደግሞ አሸናፊ ሆኖ እንዲያርጉ ነው ያሳደግኳቸው። አንቺ ተሸንፈሽ ባልሽን ትጥለሽ እኔ ቤት እንድትመጪ አልፈልግም። ስለዚህ አሁኑ ወደ ባለቤት ተመለሽ። ና ሴት ልጅ ብልጥናት አልጋ ላይ ውጪ፣ አልጋ ላይ አንቺን ካገኘ እንኳንና ይቅርታ ይቅርና፣ እናቴ እናትን ግደልልኝ ብትዩ ያለማንገራገር ይገልልሻል ብላለች። እኔ አላምንበት መይንን ወንድ ልጅ ለሴት ልጅ ብሎ እናቱን ይገላል ብዬ አላምንም። ግን ያው ለድራማ ስለሆነ ይሁን። የወዲቱም እንደዚህ የእናቷ ምክር ሰምታ እንግዲህ ባሏን ይቅርታ ለመጠየቅ ወደ ቤት ተመለሳ ብትሄድም ወንድ ሰሊሳማትም ሰማትም ሊያዳምጣትም ዝግጁ አይደለም ማለት ነው። ምክንያቱም በአንድ እናቶ በአንድ የምትወደው እንደ እናት እንደ አባት እንደወንድም እህቶ እህቶና ያሳደገች እናቱን ነው የነካችበት። አሁን እንግዲህ ምን እንደሚፈጠር አብረን የምናየ ይሆናል ማለት ነው። ቀጣይ ክፍል ላይ ድጋሚ አልፈልግሽም ብላትም አልጋ ላይ ስላለቻት እናትዮ የእናትዮን ምክር ሰምታ እንግዲህ አልጋ ላይ ዝንጥ ብላ ሮማንቲክ ሮማንቲክ እየተጫወተች ማታ ላይ ጠብቀዋለች ማለት ነው። እዚህ ምን ትሰራ ያለች ብሎ እሱም ገላው ላይ አፍጥጦ ነበር እየቀረው ከዛ በኋላ ድራማው አልቋል ማለት ነው። ወንዶች ዬ ለማንኛውም ቅርት ያደረግላት ይሆን ወይስ ከቤቱ ያባራት ይሆን የሚለውን ደግሞ ቀጣዩ ክፍል ላይ አብረን የምናየሆናል ማለት ነው። ወንዶች ዬ